ሰላም ጤና ይስጥልን፣ የተከበራችሁ ተመልካቾቻችን እንደምን ቆይታችኋል? ከብስራት ዩቲዩብ መረጃዎቻችን እነሆ። መረጃዎቹን በማድረስ ቤዛቤት አራጊ አብሬያችኋለሁኝ። የምናስቀድመው የሀገር ውስጥ መረጃዎቻችንን ይሆናል። ከታሪፍ በላይ ያስከፈሉናም ትርፍ የጫኑ አሽከርካሪዎች ላይ የቅጣት እርምጃ ተወስዶባቸዋል። በካፋ ዞን ከታሪፍ በላይ ተገልጋዮችን ሲያስከፍሉ የነበሩና ትርፍ የጫኑ አሽከርካሪዎች መቀጣታቸውን ፖሊስ አስታውቋል። ከአውራዳ ወደ ቦንጋ 55 ብር ሲሆን አሽከርካሪዎቹ እጥፍ ብር ሲያስከፍሉ በመገኘታቸውም ሊቀጡ ችለዋል። ለጠፉት ጥፋትም 3 ሺ ብር እንዲቀጡ መደረጉንና ለተሳፋሪዎችም ትርፍ የከፈሉት 2610 ብር ተመላሽም ተደርጓል። ደረቅ ጭነት ላይ ሰው ጭኖ በመጫን ለአንድ አሽከርካሪ የተቀጣ ሲሆን ለመንግስት 1700 ብርም ገቢ ተደርጓል። በተጨማሪም ትርፍ ሰው በመጫን ሶስት አሽከርካሪዎችም የተቀጡ መሆናቸውም ተገልጿል። ተሳፋሪ ትራንስፖርት ላይ የሚያጋጠማቸውን ማንኛውንም አይነት እንግልት፣ ትርፍ ክፍያና ትርፍ ጭነት ሲኖር በአቅራቢያቸው ላሉ የትራፊክ ፖሊሶችና የመንገድ ደህንነት ተቆጣጣሪዎች መረጃ በመስጠት ሊተባበሩ ይገባል ሲሉ የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን ሕዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀን አሰፋ ለብስራት ራዲዮ ተናግሯል። ስትል ሳምራይት ስዩም ዘግባለች። የጉበት ቫይረስ በሽታን አስቀድሞ መከላከል እንዲቻል ሕጻናት በተወለዱ በ24 ሰዓታት ውስጥ ክትባት ሊሰጥ መሆኑን የወላይታ ዞን ጤና መምሪያ አስታውቋል። የጉበት ቫይረስ በሽታ መከላከያ ክትባት ሄፕታይተስ ቢ ለሁሉም ህጻናት ለማስጀመር በዞኑ ከሚገኙ ሁሉም ወረዳና ከተማ አስተዳደር ጤና ጽህፈት ቤት ለተውጣጡ ጤና ባለሙያዎች አመራሮችናም ላለፉት ሁለት ቀናት ሲሰጥ የነበረው ስልጠና መጠናቀቁ ተገልጿል። በስልጠናው ማጠቃለያ ላይ ተገኝተው ቀጣይ አቅጣጫ ያስቀመጡት የወላይታ ዞን ጤና መምሪያ ኃላፊ አቶ ጸጋዬ ኤካ እንደ ሀገር የተባባሰ የመጣውን የጉበት ቫይረስን በሽታን አስቀድሞ መከላከል እንዲቻል ህጻናት በተወለዱ 24 ሰዓታት ውስጥ የጉበት ቫይረስ በሽታ መከላከያ ክትባት ከመጪው ሰኞ ጀምሮ እንዲሰጣል መስጠታቸውም ተናግሯል። የኩፊን ክትባት ከዚህ ቀደም ከነበረው አስር ዶዝ ወደ አምስት ዶዝ መቀየሩ ከዚህ በፊት የነበረውን ወደ ክትባት ጣቢያ የቤተሰብ ምልልስ የሚቀንስ መሆኑን በመግለጽ አሁን ህጻናት ያለ ተጨማሪ ቀጠሮ ክትባቱን በወቅቱ እንዲያገኙም ያደርጋለን ብለዋል። ስልጠና የወሰዱ ባለሙያዎችም በተዋርን ለጤና ኤክስቴንሽን ባለሙያዎች ተመሳሳይ ስልጠና የሚሰጡ በመሆኑ ለትግበራው አስፈላጊውን ዝግጅት በማድረግ ክትባቱን በተሻለ ጥራትና ፍትሐዊነት ተደራሽ ለማድረግ ከወዲሁ በልዩ ትኩረትና መቅንጅት ሊሰራ እንደሚገባም አሳስበዋል ስትል ሰብለ አበበ ዘግባለች። ወደ ባህር ማዶ መረጃችን ስንሻገር፣ አሜሪካና እንግሊዝ ግዙፉን የደቡብ ምስራቅ እስያ የክሪፕቶ ማጭበርበሪያ አውታር ላይ ማዕቀብ ጥለዋል። አሜሪካና ዩናይትድ ኪንግደም በደቡብ ምስራቅ እስያ ላይ የተመሰረተ የብዝሃ ዓለም አቀፍ የወንጀል ኔትወርክ በካምቦዲያ ምኒያማር ናም በአካባቢው ሀገራት ላይ የማጭበርበሪያ ማዕከላት ሰንሰለት በማስኬድ ህገወጥ የሰዎች አዘዋዋሪዎችን በመጠቀም በዓለም ዙሪያ ያሉ ሰዎችን በሀሰት ክሪፕቶ ኢንቨስትመንቶችን በማጭበርበር ላይ የሚገኝ የወንጀል ቡድን ላይ ከፍተኛ ማዕቀብ ጥለዋል። ዩናይትድ ስቴትስ በግምጃ ቤት እንዳስታወቀው በደቡብ ምስራቅ እስያ ከመቼውም ጊዜ በበለጠ ትልቁ የሆነውን በካምቦዲያ ላይ የተመሰረተ የፕሪንስ ግሩፕ መረብ ውስጥ በሚገኙ 146 ሰዎች ላይ ኢላማ ያደረገ ሲሆን ይህም ድንበተሻጋሪ የወንጀል ድርጅትም ነው ብለዋል። በተጨማሪም ዩናይትድ ኪንግደም ከቡድኑ ጋር በተያያዙ ስድስት አካላትና ግለሰቦች ላይ ማዕቀብም ጥላለች። ከአውታረ መረቡ ጋር የተገናኙ ከ100 ሚሊየን ፓውንድ ወይም ደግሞ 134 ሚሊየን የአሜሪካን ዶላር ዋጋ በላ ላይ ያላቸው 19 የለንደን ንብረቶችንም አግዷል። ዩናይትድ ስቴትስ ጠቅላይ አቃቢ ሕግም ፖም ቦንዲ ይህ እርምጃ በዓለም አቀፍ ደረጃ በሕገ ወጥ ሰዎች ዝውውር እና በሳይበር የታገዘ የገንዘብ ማጭበርበር ላይ ከተፈጸሙት ጉልህ ጥቃቶች መካከል አንዱን ኢላማም ያደርጋልን ብለዋል። የዩናይትድ ስቴትስ ፌዴራል አቃቢ ሕጎችም በሕገ ወጥ የገንዘብ ማጭበርበር ሴራ የተከሰሱትን የቻይና ካምቦዲያ ዜግነት ያላቸው ባለጸጋ ቼን ዚሂ የፕሪንስ ግሩፕ የ37 ዓመት ክስ እንዲበየንባቸውም ጠይቋል። ቪንሰንት መባል የሚታወቁት እናም በእስር ላይ የሚገኙት ሁሴን በክሱ ጥፋተኛ ከተባሉ እስከ አርባ ዓመታትም እስር ይጠብቃቸዋል። የዩናይትድ ስቴትስ የፍትህ ዲፓርትመንት በቡድኑ ላይ ከ14 ቢሊዮን ዶላር ዋጋ በላይ ያለው ቢትኮይን በቁጥጥር ስር በማዋሉ በቡድኑ ላይ ትልቁን የቅጣት እርምጃ እንዲተገበርም ጥሪ አቅርቧል። ቻይና ታይዋንን እራሷን እንደቻለች የሚያሳዩ 60 ሺህ የስህተት ካርታዎች መያዟን አስታወቀች። በምስራቅ ሻንዶንግ ግዛት የሚገኙ የቻይና የጉምሩክ ኦፊሰሮች ቤጂንግ የግዛት አካልናት የምትላትን የታይዋን ደሴት ነጥሎ ያሳሳቱ ስልሳ ሺህ ካርታዎችን ይዘዋል። የቤጂንግ ይገባኛል ጥያቄ ከጎረቤቶቿ ፊሊፒንስና ቬትናም ጋር የምትጋጭበት የደቡብ ቻይና ባህር ውስጥ የሚገቡ ጠቃሚ ደሴቶችን ይኸው ካርታም ከቻይና ነጥሏል ሲሉ ባለስልጣናት ተናግሯል። ወደ ውጭ ለመላክ የታቀዱት ችግር ያለባቸው ካርታዎች የቻይና ብሔራዊ አንድነትን ሉዓላዊነትን፣ እናም የግዛት አንድነትን አደጋ ላይ ስለሚጥሉ መሸጥ አይችሉም ሲሉ ባለስልጣናትም ተናግሯል። ቻይና ጉምሩክ እንዳስታወቀው ካርታዎቹ የቤጂንግ የይገባኛል ጥያቄ ያለበትን እናም በጠቅላላው የደቡብ ቻይና ባህር ላይ የሚያመለክተውን ባለ ዘጠኝ ሰረዝ መስመርም አልያዙም ብሏል። መስመሩ ከደቡብ የሃይናን ግዛት በመቶዎች የሚቆጠሩ ማይሎችን ወደ ደቡብና ምስራቅ የሚዘረጋም ዘጠኝ ሰረዞችን ያካትታል። የተያዙት ካርታዎች በቻይና እናም በጃፓን መካከል ያለውን የባህር ድንበር አላስቀመጡም ሲል ባለስልጣናት ተናግረዋል። ባለስልጣናቱ ካርታዎቹ የተሳሳተ ስያሜ የሰጡት በትክክል ምን እንደሆነ ሳይገልጹ፣ የታይዋን ግዛት የሚል ስያሜም ሰጥተዋል ብሏል። ቻይና ራሷን የምትመራውን ታይዋን ግዛቴናት ስትልም ትደመጣለች። ደሴቷን ደሴቷ ለመጠቅለልም የሀይል እርምጃ እንደምትወስድ በተጋጋሚ ዝታለች። ታይዋን ግን ራሷን ከቻይና ለመነጠል የራሷ ህገ መንግስትና በዲሞክራሲያዊ መንገድ የተመረጡ መሪዎች ያሏት ሀገር መሆኗንም ትናገራለች። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን ነኝን ይመስሉ ነበረ። መረጃዎቹን በማጋራት ቤዛቤ ታራጌ አብራችሁ ቆየሁን። የተለያዩ መረጃዎችን ለማግኘት የብስራት ዩቲዩብ ቻናልን ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳይረሳ መልካሙ ነው።